ሰዎቹ አንድ የሆነ ሰው ነው የሚለያየው። አብርሃም እና ሩታ አሁን ደግሜም ዛሬ ነገምላቸዋለ ፍቅረኛ አይደሉም አልተጋቡም። አልተጋቡ የጉድ ቀን አይመሽም ማለች እኮ አያቴ። እናንተ ምን ነው የምንሰማው? አብሮ የሆነ ሰው እኮ ነው የሚለያየው። አብሪሽ እና ሩታ ፍቅረኛሞችም አይደሉም አልተጋቡምም። ቢጋቡ ኖሮ ትክክለኛ የተጋቡ ነገር ቢሆን ከቤተሰብ ርቀው ዱባይ አልነበረም የሚጋቡት፣ ብላ እንግዲህ ነፂ ሰበር ዜናዋ አድሳናለች። አሁንኛ ማንንመን አየየቅ አይ፣ እኔ እንኳ ራሴን ነው ማምነው፣ ማንንም እንትን አለለም። ለማንኛውም ሌላው ደግሞ የአብርሽ የፍቅር አሰጣት፣ አቤት አቤት አቤት፣ የፍቅር አሰጣት፣ እማወድሻለሁ ክስ ከዛሬ ድረስ ማንንም ወድጃል። እኔ የምለው አብርሃም እናተ ግን እማ ብልሃቸው ታውቃለህ። ፍቅርም እማ ስትል ሰምቻለሁ። ነፂንም እንግዲህ እማ ስትላ ሰማሁት መሰለኝ ብል ሩታዬንም እማ እንዲሁ በማ ጀምረ በማ ነው እንደምትጨርሰው አንተ ሰውዬ ማለት ነው። እናንተ እርግጠኛ ከዚህ በኋላ እንደውም ሰላማዊ ሰልፍ የሚወጡ ሴቶችን አይጠፉም በዚያ አያያዝ ማለት ነው። እናም ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ እንግዲህ ዛሬ እጅግ በጣም ደስ ብሎኛል። ደስ ያለኝ ምንድን ነው፣ አስራ ሰባት ሺህ ሰብስክራይብ ገብቻለሁ ማለት ነው። እንኳን ደስ አላችሁ። የእውነት እጅግ በጣም ደስ ብሎኛል ውድ ቤተሰቦች። ይሄ ደግሞ የእናንተ ውጤት ነው ማለት ነው። እናንተ እናንተ ደስታውን ኦቨር ሆኖ ሰላምታ ሰጣችሁ። ለነገሩ ዛሬ ተመላልሻለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላብ ጸልይ ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ውጆች እዬ የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነፂ ቪዲዮ ነው ማለት ነው። ነፂ እንግዲህ ዛሬም ጉድ ዛብን መታለች። በእርግጥም ይህ አዲስ ነገር አይደለም። ከዚህ በፊት ተብሎ ተብሎ ተብሎ ተወርዶ ተወርዶ ተወርቶ ያለቀለት ጉዳይ ነው። ዛሬም ይዘው የመጣችው ማለት ነው። ምንድን ነው አይደለም፣ ነፂ እኔ ራሱ ተናግር ነበር በጊዜው ማለት ነው። ዛሬ ላይ ደግሞ ነፂ ደግመዋለች ማለት ነው። አብሪሽና ሩታ አታለያይ፣ እስከ እስከዛሬ ድረስ የት ነበርሽ? ባልናት መሰረት እንግዲህ እስከ ዛሬ ድረስ የት ነበርሽ እያላችሁኝ ነው። እንዲሁም ደግሞ አብርሸና ሩታን አታለያያቸው የምትሉኝ መች አብረ ሆኑና መቼ አብረ ሆኑና፣ ፍቅረኛሞችም አይደሉም፣ ጭራሹንም አልተጋቡም። እስከ ዛሬ ድረስ እኔን እየሸወደኝ ነበረ ብላ ነጽዬ ሰበር ዜናዋ አድርሳናለች። እንዴ አረ ነፂ ቀስ እንዴት ነው ተጋብቷል እኮ እናቴ ተጋብቷል ተጋብተውም እንግዲህ አርግዛለች ሩታዬ ማለት ነው ነፂዬ እኔ ውድህት ተጋብተዋል እኮ ውሸት እኮ አይደለም ዛሬም ውሸት ነው እየመሰለሽ ያለሽ ውሸት እኮ አይደለም እንዴ ተጋብተዋል እኮ እናቴ ስለተጋቡ መሰለኝ እርግዝና የመጣው ማለት ነው ያው እርግዝናውንም ውሸት ነው እንደማትሉን ጥርጥር የለውም ምክንያቱም አድራ ሳውንድ ስትነሳ በሆዷ ልጅ ውስጥ ልጁ ሲንቀሳቀስ ስላየን ማለት ነው። እናም ነፂዬ ያው እስከ ዛሬ ድረስ እየሸወደኝ ነበረ በፍቅር እንትኖች እየሸመገለኝ ነበረ ብላለች ማለት ነው። በእርግጥ ወንዶች አያደርጉም አይደለም፣ ያደርጋሉ ወንዶች ይ ማለት ነው። ነገር ግን ደግሞ የአብርሸና የነፂ ጉዳይ ደግሞ የሚያምታታችሁ ነገር እኔ ደግሜ እንደጋግሜ የምናገራለሁ። ብዙ ብዙ ነገሮች ነበሩ፣ ማጋ አብርሸና ሩታ ጋር ማለት ነው። ነፂን የሚያሳምናት የሚችል ነገር ብዙ ነገር ነበረም። እንግዲህ እንደተናገረችው ነገር ከሆነ እኔ እንትን ያልኩት የተጠራጠርኩት፣ ወይም ተስፋዬን የቆረጥኩት ብላለች፣ ሽማግሌ ሲላክ ተጠራጥሬያለሁ ተጠራጥሬያለሁ። ኦኬ እሺ፣ በዛን ሰዓት ከተጠራጠርሽ ማለት ነው፣ ነፂዬ ከተጠራጠርሽ ሽምግልና እውነተኛ ሽምግልና መሆኑን ባታረጋግጭም፣ ነገር ግን አረጋግጠሻል ማለት ተጠራጥረሻል ማለት ነው። መጠራጠርም ይገባሻል። ለምን መሰልሽ? ወይ የለም ለማ አባት፣ ኦኬ ችግር የለውም። የዩቱበር አባት ነው የፈረጆም አባት። ልክ እንደዛው እንደገና ደግሞ የአብርሽ አባት ጋሽዬ፣ ልክ እንደዛው ድራማ ነው ብለሽ ብታምኝ ማለት ነው። ነገር ግን እኮ እዛ ውስጥ ከነሱ ውስጥ እጅግ በጣም ትልቅ ትልቅ ሰው ነበረ ማለት ነው። ማን የቀለም አባት የሆነ የቡታጀራ የአይስኩል መምህር ነበር ማለት ነው። መቼም እሳቸው በድራማ አይሳተፉ እርግጠኛ ሆኜ የምናገረው ማለት ነው። ምናልባት አንቺንም አስተምረውሽ ሊሆን ይችላሉ። እዚ ጅጋኔ ስማቸው ልጠራ አልፈልግም ማለት ነው። እጅግ በጣም የምወዳቸው የማከብራቸው ታላቅ ወንድሜ ናቸው ማለት ነው። የወንድሜ ጓደኛ አዎ የወንድሜ ጓደኛ አብረው መምህር ናቸው ከወንድሜ ጋር ማለት ነው። እና እጅግ በጣም ጥሩ ስብዕና ያላቸው መምህር ናቸው። መቼም ለሽምግልና እንጂ ለድራማ አይላኩም። ስለዚህ እሳቸውን አይተሽ እውነት ነው ብለሽ ማመን ነበረብሽ። በዛን ሰዓት ወጥተሽ እባካ አብርሃም ለምንድነው ልታታለለኝ የምትችለው ማለት ነበረብሽ ማለት ነው። እንዲሁም ደግሞ እንደ ሴትነትሽ ማለት ነው ሩታን በውስጥ አውርተሽ መጨረስ ነበረብሽ። የእውነተኛ ፍቅረኛሽ ነው ወይስ ድራማ ነው እየሰራሽ ያለሽው? ምክንያቱም እውነተኛ ፍቅር ውስጥ ልትገቢ ከሆነ እኔ ጓደኛዬ ነው ፍቅረኛዬ ነው የኔንም የአንቺንም ህይወት ማበላሸት የለበትም ብለሽ ግልጽ አማርኛ መናገር ነበር መነጋገር ነበረብሽ ከሩታ ጋር ማለት ነው። አንቺ ያ ሁሉ አልፈሽ እዚ ጋር ስለደረሽ ነው እኛ በአንቺ ላይ ልንፈርድ የቻልነው ነው ማለት ነው። አንቺ በዛን ሰዓት ገፍትረሽ ብትወጪ ኖሮ እኛን ከአንቺ ጋር እንሆን ነበር። ምክንያቱም ብዙዎቻችሁ ብዙዎቻችን ቪዲዮ ሰርተናል ማለት ነው። በአንቺ ፍቅረኛዋ ነው የመጀመሪያ ፍቅረኛዋ ነው ብለን እኔ ራሴ በግሌ ወደ አራት ወደ አምስት በነዚህ ቪዲዮ ሰርቻለሁ። ምንም የምዋቸው የመወሻሸው ነገር የለኝም ማለት ነው። ሶ በዛን ሰዓት እኛ ሊከዳት ነው ፍቅረኛዋ ነው ብለን ፎቶ በምንለጥፍበት ሰዓት አንቺም መንገዱን ሰብረሽ ሰባብረሽ የተጋደመው አግድም የተጋደመው አጠናን የተጋደመብሽን ነገርን እንዳትወጪ ያደረጉሽን ሰባብረሽ ወጥተሽ ብትናገሪ እኛ ዛሬ ላይ ከጎንሽ ነበረ። ነገር ግን ያ ሁሉ አልፎ ዛሬ እስከ እርግዝና እና ከደረሱ በኋላ እኔ ፍቅረኛ የነበረ ሲጀመር አልተጋቡም ፍቅረኛሞችም አይደሉም ብት የሆነ ተረት ተረት ነው የሚመስለው ማለት ነው። ተረት ተረት ያስመሰለብሽ ለምንድን ነው? ትላንትና ዝም ስላልሽ ነው። አንቺ እኮ አሁን ምንድን ነው ይሄ? በፍቅር የሚያናግርሽ ነገር እኔ ያለውሽ መቼም ቢሆን ከአንቺ ጋር ነኝ። እንደገና ደግሞ ይሄ የምንሰራው ድራማ ነው ምናምን ብሎሽ ሊሆን ይችላል። ነገር ግን ደግሞ እሱ በውስጥ እንደዚህ ቢልሽም ሚዲያ ላይ የሚታየው ድራማ የሚያስመስል ነገር አልነበረም። ሬሊ የሆነ ነገር ነበር የሚታየው ማለት ነው እና እባክሽ አሁንም ራስሽን አረጋጊ ነጽዬ ማለት ነው። እንደ ሴትነቴ እውነቴ ነው የምላችሁ። እኔ ሳላዝነላት ቀርቼ አይደለም። አንዳንዶቻችሁ ደግሞ አትዘግጡ እየመጣችሁ ማለት ነው። የእኛ ጥያቄ ትክክል ነው። አንድ ለአንድ ማለት ነው፣ እስከ ዛሬ ድረስ የት ነበርሽ ነው ያላት ማለት ነው። ዛሬም ላይ ደግሞ ሩታ ታሳዝነናለች፣ ምክንያቱም እርጉዝ ናት። ገባችሁ አይደለ? በጤና ቀን ብትመጣ እነዚህ እንረዳት ነበር። ዛሬ ላይ ግን እኔ ፍትህ እንዳገኝ ይፈልጋለሁ ብላለች። እንዴት ነው ፍትህ የምናስገኝላት ማለት ነው? ሩታ ከነ ልጇ ትቷት ነፃነት አግባት ብለን ነው እንዴ ፍትህ የምንጠይቀው ማለት ነው? ይሄ ነው። ለማንኛውም እንግዲህ ብርታቱን ይስጥሽ ነው የምለው ማለት ነው። ሌላ የአብርሃን ጉዳይ ማለት ነው። አቤት እስከ ዛሬ ድረስ እንዳንቺ ወድጄ አላቅም፣ እማወድሻለሁ። አቤትማ አንተ በማ በማጨርስ ታደረጋቸዋለ ሴቶቹ። እርግጠኛ ነኝ እንግዲህ ጉታጀራ ከሬሻ ጀምሮ እስከ መናሀሪያ ቶቢስ ተራ ድረስ ሰላማዊ ሰልፍ እንደሚወጡ ምንም ጠረጠር የለም። አቤት አቤት፣ እናቴ እንዲ ነት፣ አይዞ እናቴ። ነጽዬ፣ አትስደቡኝ። የተጎዳሁት ትኔ ነኝ፣ የተሰበርኩ ትኔ ነኝ በእኔ ላይ አትፍረዱ ብለሻል። ለመፍረድ አይደለም ነፂ እኔ ለመፍረድ ሳይሆን ለምን እስከ ዛሬ ድረስ ዘገየሽ ለምን ዘግይተሽ መጣሽ ብዬ ነው የተናገርኩት ማለት ነው። በበኩሌ ለማንኛውም በእርቺ ነፂ ሁሌም ቢሆን ሴት ስለሆንሽ እኛ ከሴት ጎን ነው የምንቆመው። ነገር ግን እኔ በመዘግየትሽ ሩታ ዛሬ ልታሳዝንሽ ይገባል። ሴት እስከሆንሽ ድረስ ሴት እህትሽ ናት እና በሷ በእሷ በእርግዝናዋ ሰዓት እንደዚህ አይነት ታሪክ መውጣት አልነበረበትም ነው ያንሽ፣ እንጂ ለሌላ ነገር አይደለም። እኔ በበኩሌ ከተጎዳ ሴት ጎን ነኝ ሁሌም ማለት ነው። እኔ ግን ዘግተሽ ስለመጣሽ ብቻ ነው የፈረድኩብሽ እንጂ ለሌላ ነገር አይደለም። አይዞ፣ ጠንክሪ፣ ነፃነት በርቺ፣ ወደፊት ነው የምለው ማለት ነው።